ሰላም ሰላም ጤና ይስጥልኝ ውድ የአለም ቱዊ ፕሮግራም ተከታታዮች እንዴት አላችሁ በያላችሁበት ሰላማችሁ ብዛ ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ እንግሊዝኛ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ እንዳሉ ልጆች እያስተማርን እንገኛለን የምናስተምርበት የመማሪያ አማራጭ በኢሞ በቴሌግራም በዋትሳፕ በጎግል ሚትና ሌሎችን አማራጮች የተጠቀምነ እያስተማርን እንገኛለን ስለሆነም መማር የምትፈልጉ ልጆች በየትኛውም አለማት ሆናችሁ ታች ላይ ባለው ስልክ ኢሞ ቴሌግራም ወይም ደግሞ ዋትሳፕ ላይ ደውላችሁ በመመዝገብ ትምህርታችሁን መከታተል ትችላላችሁ። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁት የአማርኛ ቃላትን ንባብ ልምምድ ይሆናል ማለት ነው። እንግዲህ በዛሬ ቪዲዮችን የተለያዩ የአማርኛ ቃላቶችን ባለ ሁለት፣ ባለ ሶስት እና ባለ አራት ፊደላቶችን ገጣጥሞ እንዴት ቃላት ማንበብ እንደሚቻል በደንብ አሳያችኋለሁ። ከዚህ ጋር የምታያቸው እነዚህ እነዚህ አጠቃላይ የአማርኛ ቃላቶች ናቸው፣ ሙሉ የአማርኛ ቃላት ናቸው። እንግዲህ እነዚህን ከመጀመሪያው ጀምሬ አንብላችኋለሁ እስከ መጨረሻው ተከታተሉኝ። ኦኬ፣ ከዚህ ጋር ጀምራለሁ። መገበ መገበ መገበ ይላል። እዚህ ጋር መገበ የሚለው ሶስት ፊደላቶች አሉ። መጀመሪያ መ አድርጅ ከዚያ ገ እና በ። ሶስቱም እነዚህ የመጀመሪያ ፊደላቶች ናቸው። የመጀመሪያ ፊደላቶች ናቸው። እነዚህን ገጣጥም ስናነባቸው መገበ የሚል ቃል ይሰጡናል ማለት ነው። ወደ ቀጣዩ ስነ ደግሞ እዚህ ጋር ሙ ዝ ሙዝ ሙዝ ይላል። ሙ ማለት የመቤሰብ ሁለተኛ ነች። ዝ ማለት ደግሞ የዘቤሰብ ስድስተኛ። እነዚህም በአንድ ላይ ስናነባቸው ገጣጥመን ሙዝ የሚል ቃል ይሰጡናል ማለት ነው። ኦኬ ከዚህ ጋር ደግሞ ሚዛን ሚዛን ሚዛን ይላል። ሚ ማለት የመቤተሰብ ሶስተኛ፣ ዛ ማለት የዘቤተሰብ አራተኛ፣ ን ደግሞ ስድስተኛ የሆነ ቤተሰብ። ይህም በአንድ ላይ ስናነበው ሚዛን ይላል። ኦኬ ከዚህ ጋር ደግሞ ማደሪያ ማደሪያ ማደሪያ ይላል። ማ ማለት የመ ቤተሰብ አራተኛ ደ የደ ቤተሰብ የመጀመሪያ የረ ቤተሰብ ሶስተኛ ያ የቤተሰብ አራተኛ ይሄ በአንድ ላይ ምናል ማደሪያ ማደሪያ ይላል ማለት ነው። ወደ ሁለተኛው መስመር ስንመጣ ደግሞ እዚጋ ሰለጠነ ሰለጠነ ሰለጠነ። እነዚህ አራቱም የመጀመሪያ ፊደላቶች ናቸው። ሰለጠነ ሱራፌል ሱራፌል ሱራፌል እሱ ማለት የሰ ቤተሰብ ሁለተኛ ራ የረ ቤተሰብ አራተኛ ፌ የፌ ቤተሰብ አምስተኛ እና ል ደግሞ ስድስተኛ የዕለ ቤተሰብ ናቸው። እነዚህም በአንድ ላይ ስናንባቸው ሱራፊል የሚል ቃል ይሰጡናል ማለት ነው። ከዚህ ጋር ደግሞ ሲሶ ሲሶ ይላል። እነዚህ ደግሞ ሁለት ፊደላቶች ናቸው። የመጀመሪያ ሶስተኛ የሰ ቤተሰብ የመጨረሻ ደግሞ ሰባተኛ ቤተሰብ። እነዚህ በአንድ ላይ ስናንባቸው ሲሶ ይላሉ። ከዚህ ጋር ደግሞ ሳ ህ ን ሳህን ሳህን ሳ ማለት የሰ ቤተሰብ አራተኛ ህ ማለት የሀ ቤተሰብ ስድስተኛ ን ስድስተኛ የሆነ ቤተሰብ እነዚህ አንድ ላይ ስናንባቸው ሳህን የሚል ቃል ይሰጡናል ማለት ነው። ወደ ሶስተኛ ወደዚህ ስትመጣ ደግሞ ረ ከ ሰ ረከሰ ረከሰ እነዚህ ደግሞ ሶስቱም የመጀመሪያ ፊደል ረከሰ ሩጫ ሩጫ ሩጫ ሩ ማለት የረ ቤተሰብ ሁለተኛ ጫ ማለት የጨ ቤተሰብ አራተኛ እነዚህን በአንድ ላይ ስናነባቸው ሩጫ የሚል ትርጉም ይሰጣሉ ማለት ነው ከዚህ ጋር ደግሞ ሪል ሪል ሪ ማለት የረቤተሰብ ሶስተኛ ል ቀደም እንደነገርኳቸው ስድስተኛ የለ ቤተሰብ እነዚህንን በአንድ ላይ ስናነባቸው ሪል የሚል ቃል ይሰጡናል ማለት ነው እሺ ከዚህ ጋር ደግሞ ራሄል ራሄል ራሄል ራ ማለት የረቤተሰብ ሶስተኛ ሄ የሀ ቤተሰብ አምስተኛ ል የለቤተሰብ ስድስተኛ ይሄ በአንድ ላይ ራሄል ይላል። ራሄል ኦኬ። ወደ ቀጣዩ ስንመጣ ደግሞ እዚጋ ሸፈነ፣ ሸፈነ፣ ሸፈነ ሶስቱም የመጀመሪያ ፊደል ሸፈነ። ሹመ ት ሹመት፣ ሹመት ሹ ማለት የሸቤተሰብ ሁለተኛ መ የመጀመሪያ ፊደል ት ስድስተኛ የተ ቤተሰብ ሹመት፣ ሹመት። ሺህ፣ ሺህ፣ ሺህ ሺ ማለት የሸቤተሰብ ሶስተኛ ህ የሀ ቤተሰብ ስድስተኛ ሺህ ሻ ን ጣ ሻንጣ ሻንጣ ሻ ማለት የሸ ቤተሰብ እዚ ሸ ያለች አለ ዚ የዚህ ቤተሰብ አራተኛው ሻ ን የነ ቤተሰብ ስድስተኛ ጣ ደግሞ የጠ ቤተሰብ አራተኛ ናቸው። እነዚህን ገጣጥመን በአንድ ላይ ስናነባቸው ሻንጣ የሚሉ የሚትርጉም ይሰጡና ያሉ ማለት ነው። ሻንጣ ከዚህ ጋር ደግሞ ቀየረ ቀየረ ቀየረ ሶስቱም የመጀመሪያ ፊደል ቀየረ። ቁመት ቁመት ቁመት ቁ የቀ ቤተሰብ ሁለተኛ መ የመጀመሪያ ፊደል ት ደግሞ ስድስተኛ የተ ቤተሰብ አንድ ላይ ቁመት ይላል። ኦኬ፣ እዚህ ጋር ደግሞ ቂ መኛ ቂመኛ ቂመኛ ቂ የቀ ቤተሰብ ሶስተኛ መ የመጀመሪያ ፊደል ኛ የእኘ ቤተሰብ አራተኛ ቂመኛ። ቃ የል ቃየል ቃየል ይላል። ቃ ማለት የቀቤተሰብ አራተኛ የመጀመሪያ ፊደል ል ደግሞ የለቤተሰብ ስድስተኛ። ይሄ በአንድ ላይ ምን ይላል? ቃየል የሚል ትርጉም አለው ማለት ነው። እሺ ወደ ስንመጣ ደግሞ በተነ በተነ በተነ ሶስቱም የመጀመሪያ ፊደል በተነ። ቡ ቃያ ቡቃያ ቡቃያ ቡ የበቤተሰብ ሁለተኛ ቃ የቀቤተሰብ የቀቤተሰብ አራተኛ ያ የቤተሰብ አራተኛ። እዚህ ጋር ቃየል ስንል የዚህ ቤተሰብ ያ ማለት ች ነች አራተኛዋ የቤተሰብ ስለዚህ ምን ይላል? ቡቃያ ይላል። ቢሮ ቢሮ ቢሮ። ቢ ማለት የበቤተሰብ ሶስተኛ፣ ሮ የረቤተሰብ ሰባተኛ። ሮ እዚህ ጋር ረከሰ ስንል ረ አለች ይች ቤተሰብ ሰባተኛ ሮ ቢሮ ባንክ ባንክ ባንክ ባ አራተኛ የበቤተሰብ ን ስድስተኛ የነ ቤተሰብ ቀደም ብዬ እንደነገርኳችሁ ክ ደግሞ ስድስተኛ የከ ቤተሰብ። እነዚህ ባንድ ላይ ባንክ የሚል ትርጉም አላቸው። ወደ መጨረሻው መስመር ስንመጣ ደግሞ ተማሪ ተማሪ ተማሪ ተ የመጀመሪያ ፊደል ማ የመ ቤተሰብ አራተኛ ሪ ሶስተኛ የረ ቤተሰብ ባንድ ላይ ተማሪ ይላል። ቱታ ቱታ ቱታ ቱ ማለት የተቤተሰብ ሁለተኛ ታ የተቤተሰብ አራተኛ ቱታ። ቲ ሸ ርት ቲሸርት ቲሸርት ቲ ማለት የተቤተሰብ ሶስተኛ ሸ የመጀመሪያ ፊደል ር ስድስተኛ የረ ቤተሰብ ት ስድስተኛ የት የተ ቤተሰብ። ስለዚህ በአንድ ላይ ይህ ምን ይላል? ቲሸርት ቲሸርት ይላል። ኦኬ፣ የመጨረሻ ደግሞ ይች ታመመ ታመመ ታመመ ትላለች። አሁን እዚህ ጋር ሶስት ፊደላቶች አሉ። የመጀመሪያዋ ታ ነች። ታ ማለት የተቤተሰብ አራተኛ። እዚህ ጋር ተማሪ ተማሪ ስንል ተ የዚህ ቤተሰብ አራተኛዋ ታ ነች። እነዚህ ደግሞ ሁለቱ መ ደግሞ የመጀመሪያ ፊደል ናቸው፣ ተመሳሳይ ናቸው ማለት ነው። ስለዚህ በአንድ ላይ የሚል ታመመ የሚል ቃል ይሰጠናል ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል ማለት ነው። እናንተ እንዲያደርጋችሁ የተለያዩ ቃላቶችን እየጻፋችሁ መላማመር ትችላላችሁ ምናልባት ለመጻፍ የምትቸገሩ ካላችሁ ደግሞ ቪዲዮ የሰራውታለ የተለያዩ በጣም ብዙ ቃላቶች የሰራኋችኋለሁ። እነሱን እየገባችሁ መከታተል እየጻፋችሁ በደፍተር እየጻፋችሁ እያዛችሁ ብታነቡ በአጭር ጊዜ አማርኛ ማንበብና መጻፍ ትችላላችሁ ማለት ነው። ስለዚህ ለዛሬ ቪዲዮ ይህን ይመስላል። ቀጣይ ደግሞ በሌሎች አማርኛና እንግሊዝኛ ቪዲዮዎች ሁሉ እየሰራው ለቃለሁ። ቀጣይ ሌላ ቪዲዮ ይዤ እስከምመለስ መልካም ጊዜ። ባይ ባይ።